ኢትዮጵያ ውስጥ ታሪክ ተሰራ። ከኋላ የምትመለከቱት ማሽን ከውጭ ሀገር ብናስገባው ከሶስት ሚሊዮን ብር በላይ ይፈጃል። ግን አይደለም ኢትዮጵያ ውስጥ። ይህ ማሽን ሀገራችን ኢትዮጵያ ውስጥ ላይ ተሰርቷል፣ በማን መሰላችሁ? ኢትዮጵያዊነት ማለት ይህ ነው። ይህ የምትመለከቱት ከፊት ለፊቴ አባታችን ጀግናው ይህንን ማሽን በሃይድሮሊክ የሚሰራ ከሁለት መቶ ሜትር በላይ የሚቆፍር ማሽን ሰርቶ ሰርፕራይዝ አድርጎኛል። ብዙዎቻችሁ ትፈልጉታላችሁ፣ ለሪልስቴት፣ ለገጠር ቦታ ላይ በጣም ብዙዎቻችሁ ናችሁ ጠይቃችሁ። ጊዜው ደርሶ ይህንን ማሽን ዛሬ ይዤው መጥቻለሁኝ እስኪ አባታችን ወይም ደግሞ የፈጠራ ባለሙያውን ስሙን እንተዋውቀውና ስለማሽኑ አጠቃላይ ያለውን ነገር ይነግረናል። አብራችሁን ቆዩ። ሰላም፣ ጤና ይስጥልኝ። እሺ፣ ጤና ይስጥልኝ። ሲሳይ ይባላል። ሲሳይ፣ አቶ ሲሳይ፣ አቶ ሲሳይ እያልኩ ልጠራ? አዎ፣ በፈለከው። አቶ ሲሳይ፣ በምን የስራ ዘርፍ ላይ ነው ያለው? እስኪ ለተመልካቾች ግልጽ ለማድረግ፣ በምን የስራ ዘርፍ ላይ ነው ያለው? እኔ በእንጨትና በብረት ስራ፣ በፈጠራ በፈጠራ ስራ ነው ያለው። ስለዚህ እንጨቶችንም ስራዎች ሰራለህ፣ የብረት አብረት ስራዎች ፈጠራዎችንም ስራ ትሰራለህ። በጣም አሪፍ አሁን ቀጥታ ወደ ገደለው ነው ምገባ። እስኪ የተወሰነ ተሞክሮ ሆነ ማወቅ እንችላለን። ምን ምን ኖርች ሰርታል ለምሳሌ፣ ከአሁን በፊት በምን ዘርፍ ላይ ነው? እስቲ አሁን በጣም ጎበዝ ይሆንከው። በብረትም በእንጨትም በእንጨትም በብረትም። ሳ እሺ፣ በጣም አሪፍ። እዚህ ጋር ደግሞ አሁን የመጣሁበት አንድ ለተመልካቾች ማሳየት የፈለኩት ይህንን ማሽን ሰርተ ነው። ኦልሞስት ከሰባት ወር በፊት ነው ያሳወቀኝ። ለኔ መሬት ላይ ይርገጥ፣ መሬት ላይ የወረደ ነገር ይሁን ብዬ ነው። እስኪ ስለዚህ ማሽን ምን ያክል ሜትር ነው የሚቆፍረው፣ እንዴት ነው የተሰራው የሚሉትን እስኪ ያለው ለተመልካቾች እናሳውቃቸው። እስኪ ምን ያክል ሜትር ይቆፍራል?

ቢያንስ ሁለት መቶ ሜትር ድረስ ይቆፍራል። 200 ሜትር ድረስ ይቆፍራል። በጣም አሪፍ። በምንድን ነው የሚሰራው? እስኪ ያሉትን እያንዳንዳቸውን ነገር እስኪ የተወሰነ ሃይላይት ለተመልካቾች እንንገራቸው። ይሄ ነዳጅ የማይበላ እሺ፣ የትራክተር ሞተር ነው። የትራክተር ሞተር ነው። አዎ፣ ከፍተኛ ጉልበት ያለው ነው። ኦኬ። ፓምፑ ከፍተኛ ሙሉ ከፍተኛ ጉልበት ያለው ነው። በደብል ሃይድሮሊክም አለ። እሺ፣ ከዛ በኋላ ደግሞ ሁለት ፒስተን ነው። ፒስተን ማለት እነዚህ ናቸው። አዎ፣ ሁለት ፒስተን ናቸው። እነሱ ከ200 ሜትር በላይ ያለውን ነገር ጎትቶ የማውጣት አቅም አላቸው። ኦኬ፣ በዛ የት ነው የሚሰራው? ሞተሩም ሀይለኛ ጉልበት አለው። ስለዚህ ተስቦ ይሄዳል፣ ተስቦ ይሄዳል። የትራክ የማንኛውም የማንዴላንድ ክሩዘር ኢንጂን መሳቢያ ያለው የላንድ ኮዘር መሳቢያ ነው። የማንም የሚያውቀው ነው። በጣም አሪፍ የፈለገበት ቦታ በማንኛውም መኪና ልክ ነው። በቃ ተመልካቾች በጣም ብዙ ሲጠይቁኝ የነበሩት ከአሁን በፊትም ያሉት ማሽኖች ላይ እንዴት ነው እያሉ ነበረ። ስለዚህ መጫን አይጠበቅበትም። ተስቦ ይሄዳል ተስቦ ይሄዳል። እሺ ሌላ ሰው ተስቦ ሳይሄድ ሌላ ምንገጥ ምለት አሁን የመኪና ምናምን ሌላ ነገር ጋ ማገናኘት እንችላለን ምናልባት አሁን ምን አሰብኩ ከመኪና ጋር ትራክተር ሊገጠም ላይ ትራክተር ላይ ትራክተር ላይ ይችላል። ማንኛውም መኪና ይጎቷል። ለማንኛውም በቃ ምንም ችግር የለም ማለት ምንድነው ተመልካቾች፣ አይ ቲንክ ጎማለው፣ እዚህ ጋር ያየሁት እኔ ከአሁን በፊትም ስላየሁት ነው። ለተመልካቾች ጎማለው፣ ጎማለው፣ እዚህ ራሱ የቻለ መኪና ማለት ነው። ራሱ መኪና ነው። ኩምታኑ ከአስር ኩምታን በላይ ነው። ከአስር ኩንታል በላይ አጠቃላይ ክብደቱ ማለት ነው። በጣም አሪፍ በጣም አሪፍ። ይሄ አገር ውስጥ የለም ነበር። እስኪ ካሜራማን ዞር እያልክ በዚህ ጋር በኩልና እና እንመለከተው በደንብ በጣም የሚገርም ነው ተመልካቾች ኢትዮጵያ ውስጥ የተሰራ ነው በነገራችን ላይ እሺ ይሄንኛው እስኪ ስለዚህ ስለ መቆፈር ያው እዚህ ስላለው ሲስተም ደግሞ የተወሰነ እነዚህ ስለ ፒስተኖቹ ይህ በቃ ለማቋረጥ 24 ሰዓት ይሰራል ምንም ጥርጥር የሌለው 24 ሰዓት መብራት የራሱ አለው በራሱ በኢንጂን በናፍጣ አለው ስትለኝ አልገባም የራሱ ፓውዛ አለው ማታ ላይ መቆፈር ይችላል ከራሱ ከኢንጂኑ ነው የሚጠቀመው። ከኢንጂኑ ይጠቀማል ማብራት። እሺ፣ አዎ። እሺ ስለዚህ ይሄንኛው አሁን ምን መቆፈሪያው ነው? ይሄ የመጀመሪያ መቆፈሪያው ነው። የመጀመሪያው ቀጥሎ መቆፈሪያ ያለው ብረቶች እየተቀጣጠሉ እየተቀጣጠሉ እስከ 200 ሜትር ይገባሉ። ሌላው ደግሞ ራሱን የሚያንቅ ሌላ ፒስተን አለው። ሌላ ፒስተን ያለው ምንድነው፣ ሲወጣ፣ አፈሩ ሲወጣ ጉድጓድ ውስጥ እንዳይቀር ብረቱ በፒስተን ነው የሚታሰረው። ከዛ በኋላ ይፈታል። ራሱ ይፈታል፣ ራሱ ያስራል፣ ራሱ ይፈታል። ፒስተኑ ግን ይይዘዋል። ኦኬ ጣም አሪፍ ደስ የሚል ነገር አለው። ምናልባት ማሽኑን ስትሰራውን ይሄ ሊያስቸግር ይችላል የምትለው ነገር አለ? እዚህ ላይ የሚያስቸግር ነገር አንዳችም ነገር የለው የለው። አዎ፣ ካቦ ነው ካቦ አይበጠስም። ኦኬ። እሺ። ካቦ ሲያሬ ካቦ ይቀየራል። ባለ ሁለት ካቦ ነው ደግሞ። አዎ፣ ምንም ካቦ ሲያሬ ካቦ ይቀየራል። እሺ፣ ከዛ ውጪ እዚህ መኪ- እዚህ ነገር ላይ የሚያስቸግር ነገር የለም። የለም ፓምፑም በሃይድሮሊክ በትንሿ በትንሽ ዘይት በከባድ ስራ ነው የሚሰራው። ኦኬ ስለዚህ የሚበላሽባቸው ነገር ዚላ የሚያሳስበባቸው ነገር የለም። ዘይት ብቻ እየተጠቀምክ ሃይድሮሊክ ነው የምትፈልገው ነገር መስራት ይቻላል። ነዳጅም በቀን እስከ 10 ሌተር፣ 15 ሌተር ነው የሚበላው። እስከ 15 ሌተር፣ 15 ሌተር። ተመልካቾች እየሰማችሁ ነው ብዬ አስባለሁኝ። አብዛኛው ነገር ከአሁን በፊት በርካታ ማሽኖችን ስላቀረብኩኝ ከሱም ጋር ማነጻጸር ይቻላል። አብዛኛው ነገር ተመሳሳይ ነው። ለየት ያለው ምንድን ነው የምትመለከቱት? ሃይድሮሊክ አለው። እስካሁን የሚቆፍሩት ማሽኖች 150 ይሄዳል ይባላል። አንዳንድ ጊዜ ግን ምናልባትም ሃይድሮሊክ ከሆነ ደግሞ የውጭም እያየሁ ነው፣ ቪዲዮ በጣም ስላየውኝ፣ አገር ውስጥም ደግሞ አንዳንድ ካምፓኒዎች እነዚህ በሃይድሮሊክ የሚሰሩትን የሚያመጡ ሰዎች አሉ። ምንስ ከ3 ሚሊዮን ብር በላይ እንደሚጠይቅ መጀመሪያ መግቢያ ተናግሬ ያለውኝ፣ ዋጋውን ወደ መጨረሻ የምንመጣ ይሆናል። የጋራንቲ ጉዳይ እንዴት ነው? አሁን ለምሳሌ እዚህ ማሽን ላይ ሰው ወዳንተ መቶ ቢገዛ ጋራንቲ እንዴት ነው? ምክንያቱም ተመልካቹ ግዴታ ነው፣ ምንም ጥርጥር የለውም። ሙሉ ለሙሉ አለው። ስድስት ወር ሙሉ ኃላፊነት እንወስዳለን። ማንኛውም ነገር ቢበላሽ፣ ግን የሚበላሽ ነገር የለውም። ፒስተኑ ፒስተን ነው። ሞተሩ ሞተር ነው። ፓምፑ ፓምፕ ነው። እሺ፣ ፓምፑ ቢበላሽ ካጠቃቀም ጉለት ወይ ዘይት ከሌለ በስተቀር የሚበላሽበት ምክንያት የለውም። ሞተሩ ዘይት ካልጎደለው የሚነክስበት ምክንያት የለውም። ኦኬ፣ ሞተሩ ምንም ጥንቃቄ በስተቀረ። ዘይቱን በስንክክል መጠበቅ ነው እንጂ የሚሰበር ቢኖር ቧንቧ ቱቦ ብቻ ነው ሊቆረጥ የሚችለው፣ እሱም ከአጠቃቀም በጣም አሪፍ። የኔ ማሽን ከሌሎቹ ማሽን ለየት ሊል ይችላል የምትለው ለየት ያለ ነገር አለ አንተ? ጉልበቱ ጉልበቱ ጉልበቱ ብቻ ሀገር ውስጥ ከተሰሩት ብቻ ሳይሆን ውጭ ሀገር ያሉት ማሽን፣ ከውጭ ካለውም ጉልበቱ፣ ከውጭም ካሉት ጉልበቱ የተሻለ ነው። የተሻለ አድርገስ በጣም አሪፍ። ስለዚህ በስራ ላይ ተመልካቾች ሰምታችኋል፣ የስድስት ወር ጋራንቲ ይሰጣለሁ ብሏል። አይ ቲንክ እዛ አካባቢ አይቻለሁኝ፣ ይህንን ማሽን ቆፍረህበት ምናምን እንዳየህበት እኔ አይቻለሁኝ። ለተመልካቾች ደግሞ አሁን እስኪ ቆፍረህ አይተህበት አሉ፣ በዚህ ስራ ላይ ምን ያክል ያለህን ኮንፊደንስ እስኪ ለተመልካቾች እንንገራቸው። ምንም የሚያጠራጥር ነገር የለም ስራ ማሽን ላይ ማሽን ላይ የሚያጠራጥር ነገር የለም። ብረት ብረት ነው። ኦኬ በቃ መሬት መያዝ ብቻ ነው የሚፈልገው። መሬት መያዝ ብቻ፣ መሬቱ መያዝ ብቻ እና አስተካክሎ መቆፈር ነው የሚፈልገው። ባለሙያ ብቻ ይፈልጋል እንጂ ምንም ነገር የለውም። ስለማሽኑ አሁን ለሚሰበር ነገር የለውም። ወደ መጨረሻው ስመጣ፣ ያንተ ዋጋ ምን ያክል ነው ብዬ ልጠይቅ ነው። ከልፋታ አንጻር ላይ ሆን ይችላል፣ ግን ህዝቡ አሁን ህብረተሰቡ ሰው ኢንቨስት አድርጎ ወደዚህ ስራ ሲገባ ማትረፍ አለበት። ውጭ ሀገር ሶስት ሚሊዮን ብር ከሆነ ሀገር ውስጥ ደግሞ መቀነስ አለበት። ስለዚህ ቀንሰ ቀናንሰ ምን ያክል ብር ነው አሁን ይህንን ማሽን ለገበያ ያወጣኸው ሁለት ሁለት መቶ ሜትር የሚቆፍር በሃይድሮሊክ የሚሰራ ማሽን እስከ ስንት ኮስት ያደርጋል? ስንት ይዞ አሁ ለጊዜው፣ አንድ ነጥብ አምስት አንድ ነጥብ አምስት ስለዚህ አንድ ሚሊዮን አምስት መቶ ሺህ ብር ያለው ሰው በሃይድሮሊክ የሚሰራ ሁለት መቶ ሜትር የሚቆፍር ማሽን ማግኘት ይችላል ማለት ነው። በመቶ ሜትር ብረት ብረት መቶ ሜትር ነው የምትሰራው። እሺ የሞተር ጉልበቱ ግን ሁለት ሁለት መቶ ሜትር ነው። ስለዚህ ተመልካቾች እንዳትሳሳቱ እሱን ልብ ብላችሁ አዳምጡ። አይደለም ብረቱም አምስት ነው። ኦኬ ባለ አምስት ነው። ባለ አምስት ሚሊ ማለት ነው። ወፍራሙ ብረት ነው። ወፍራሙ ብረት ነው ሆኖ ከማሽኑ ጋር የሚመጣጠነው ወፍራም ብረት ነው እንደምታዩት። ኦኬ ይሄ ብረት ነው። በጣም አሪፍ። ባለ አምስት ነው። ባለ ሀምሳ ይባላል። ባለ ሀምሳ ሆኖ አምስት ሚሊ። ስለዚህ ውፍረቱ ምንም አያጠራጥርም። ከማሽኑ ጉልበት ጋር የሚሄድ ነው። በጣም ውድ ስለሆነ ነው። ብረቱ በጣም አሪፍ፣ ዙሩ ዙሩ ዋናው መሰለ። አሁን ሰው ገንዘብ ኢንቨስት ሲያደርግ ስራ ሊሰራለት ይገባል፣ ሊያተርፍ ይገባዋል። አንድ ማሽን ከገዛ በኋላ አንዳንድ ችግሮች፣ እንከኖች ካጋጠሙት ጥሩ አይደለም። ባንተ በኩል ደግሞ አሁን ጋራንቲ ሰጣለው ካልክ ምን ካልክ አሪፍ ነው። አንዳንድ ትእዛዞች አሁን መተውልሃል፣ ኔክስትም ይመጣሉ። አሁን ገና በሰራው ስራ ላይ ራሱ ያዩ ሰዎች እየመጡልህ ነው። ሌላ ማሽን የማምረት አሁን ተመልክቻለሁኝ፣ ውስጥም ላይ ሌላ ሌላ አይቻለሁኝና እስከ 200 ሜትር የመቆፈር ነው አንተ ማሽን የ መስራት ነው ወይስ ከዛም በላይ? ከዛም በላይ እችላለሁ። ሰዎቹ ፍላጎታቸው ይምጣ እንጂ ከሜትርም አሁን ይሄ በ የተገደበች ነች እቺኛ እስከ የተገደበች ነች አሁን በ ሜትር ሊሰራ ከተባለ እችላለሁ። እስከ 400 ሜትር መስራት ይችላል፣ እችላለሁ። በነገራችን ላይ ሲስተሙን ማወቅ ነው። በጣም ብዙ ጊዜ የምለው ነገር ሲስተሙን እኛ እራስ በራሳችን አሁን የምቀኝነት የመተጋገዝ እንትናችን አሁን ስለሌለ ነው እንጂ ፈረንጅ የሰራው ነው። ኮፒ ማድረግ ካልኩሌት ማድረግ እውቀትህን ማስፋት ነው አይደለ? ጉግል ማድረግ፣ ሶሻል ሚዲያዎችን መጠቀም እውቀትህን ካሰፋ ማስራት ይቻላል ይችላል። 400 ሜትር ማድረግ ካስፈለገ ተመልካቾች ልጠይቁት ትችላላችሁ ወይ፣ ፒስተኑን ማተለቅ ነው የሞተር ሲስተሙን ከፍ ማድረግ ነው ምናምን፣ አይደለ? ያ የሚያቀታ አይመስልኝም። ስለዚህ በጣም አሪፍ ይህንን ማሽን አሁን 100% ለገበያ መዋል እንችላለን እንችላለን፣ ይቻላል ይቻላል። ስለዚህ ተመልካቾች እስክሪኑ ላይ በተቀመጠላችሁ ስልክ ቁጥር ደውላችሁ አቶ ሲሳይን ወይ ደሞ የፈጠራ ባለሙያውን ቀጥታ ማሽኑ መታችሁ አሳይቷችሁ የምትፈልጉትን ነገር አስረድቷችሁ መጀመሪያ መግዛት አይጠበቅባችሁ። መታችሁ ተመልከቱ፣ እያንዳንዱ ነገር ያስረዳችኋል። ወደ ስራ መግባት ትችላላችሁ። በሱ በኩልም የሚደወል ካለ እኔ ጋርም ደሞ በርካታ ስልኮች ይደወላሉ። ውሃ ከ100 ሜትር በላይ 200 ሜትር ሚኒስትር የሆነባቸው አሉ። እና ስለዚህ በጣም አሪፍ አማራጭ ነው። በጣም ደስ ብሎኛል። ብዙ ጊዜ ስጓጓበት የነበረ ነው። ሁሌ መቶ ሜትር ነው የምላቸው፣ ሁሌ መቶ ሜትር ነው የምንላቸው። በአንተ ሁለት ሜትር መቶ ሜትር መሆኑ ደስ ይላል በጣም የመጨረሻ ለተመልካቾች መልእክት ካለ አስተላልፍ። ይህን ማሽን ብትገዙ ያዋጣቸዋል ምትከዚ ያዋጣቸዋል። አዎ ባጭሩ። ስለዚህ ስራው ላይ ኮንፊደንስ ያለው ሰው እንደዚህ ነው የሚናገረው መታችሁ ይሄን ማሽን መግዛት ትችላላችሁ አላችሁ ስትጠይቁኝ የነበራችሁ ይህንን ይመስላል እንግዲህ ማሽኑ እየሰራ ደግሞ ሰዎች ውስጥ ደግሞ ቦታው ላይ አንተም ላይ ያለውን ነገር እናሳያቸዋለን። ማሽኑ ሲሰራም ደግሞ አሁን ወደ መጨረሻ ላይ እናሳያቸዋለን። ይህንን ይመስል ነበር ከአቶ ሲሳይ ጋር በ200 ሜትር መቆፈሪያ የነበረን ቆይታ ይሄንን ይመስል ነበረ በሌላ ቪዲዮ ተመልሰን እንመጣለን መልካም የስራ ጊዜ